እርሱም አስቀርቦ ስለ ሃይማኖታቸው ጠየቃቸው። እነርሱም ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመኑ። እርሱን መኮንኑንም ሰማይና ምድርን በውስጣቸው ያለውንም ሁሉ የፈጠረ እውነተኛውን አምላክ ማምለክ ትቶ የሰይጣን መንፈስ በውስጣቸው ያደረባቸውን የማያዩ የማይሰሙ በሰው እጅ የተሰሩ የረከሱ ጣዖታትን ስለ ማምለኩ ዘለፉት። መኮንኑም ከድፍረታቸው የተነሳ አደነቀ። ቸብቸቧቸውንም በሰይፍ ይቈርጡ ዘንድ አዘዘ። በመንግሥተ ሰማያትም የምስክርነት አክሊልን ተቀበሉ። ለእግዚአብሔርም ምስጋና ይሁን፣ እኛንም በቅዱሳን ሰማዕታት ጸሎት ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ላቢ ማኮስ በብዛ ጻማ ዘተመከረ ወላ ዛሪያኖስ ምስሌሁ ዛረ ክብረ አመቆሙ ለስም ባወደ ምኪናን ህቡረ ተዋሶቶሙ ሶበ በመኮንን አንከረ ከሳውዲሆሙ በመጽዋዬ ታምተረ። በዘችም ቀን ያዕቆብና የሀገረ ፋርስ ኤጲስቆጶስ ዮሐንስ የሐርመዝ ልጅ በሆነ በፋርስ ንጉሥ በሳቦር እጅ በሰማዕትነት አረፉ። እርሱም ለፀሐይ፣ ለጨረቃ፣ ለእሳትም እንዲሰግዱ አዘዛቸው። ትእዛዙንም ባልሰሙ ጊዜ በጽኑ ስቃይ እንዲያሰቃዩአቸው አዘዘም አዘዘ። በስቃይም ውስጥ እያሉ ህዝቡን በማስተማር ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሃይማኖት ያጸኗቸው ነበር። የልባቸውን ጥንካሬ በስቃይም ውስጥ መታገሳቸውን ማስተማረንም አለመተዋቸውን ባየ ጊዜ ከእሳት ውስጥ እንዲጥሏቸው አዘዘም። በዚያንም ጊዜ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እጅ ነፍሳቸውን ሰጡ፣ የሰማዕትነት አክሊልንም ተቀበሉ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎታቸው ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር አሜን። ሰላም ለክሙ ያዕቆ ወዮሐንስ ኤጲስቆጶሳ ዘሃገረ ፋርስ እምታስግዱ ብረከ ለወርያሬስ ዛብደርክሙ መዊተ በዋይሳት ወጤት በማሊሁ ለሳቦር ንጉስ። በዚችም ቀን የደማስቆ ኤጲስቆጶስ ቅዱስ ቶማስ በግብፅና በሶርያ እስላሞች በነገሱ ጊዜ በሰማዕትነት አረፈ። ይህንንም ቅዱስ ቶማስ ከመምህራኖቻቸው ውስጥ አንድ እስላም በተከራከረው ጊዜ ቅዱስ ቶማስ በረታበት። ኢየሱስ ክርስቶስ ሰማይና ምድርን በውስጣቸው ያለውንም ሁሉ የፈጠረ አምላክ እንደሆነ በማስረዳትም አይሎ ረታው። ያም እስላም ባፈረ ጊዜ ወደ መኮንናቸው ሄዶ ይህ ክርስቲያናዊ ቶማስ ሃይማኖታችንን ረገመ ብሎ ነጀለው። መኮንኑም ወደ እርሱ አስቀርቦ በውኑ ሃይማኖታችንን ትረግማለህን? አለው። ቅዱሱም መርገም እስካፌ አልወጣም ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ እውነተኛ አምላክ እንደሆነ ከእርሱም ሕግ በኋላ ሌላ ህጋድ እንደማይመጣ አጽንቻ ያስረዳሁት እንጂ ብሎ መለሰለት። መኮንኑም የእኛ ስግ ከእግዚአብሔር ነውን? ወስ አይደለም አለው። ቅዱሱም ከእግዚአብሔር አይደለም አለው። በዚያንም ጊዜ መኮንኑ ተቆጣ። ራሱንም በሰይፍ እንዲቆርጡ አዘዘና ቅድስት ራሱን ቆረጡት። በመንግሥተ ሰማያትም የምስክርነት አክሊልን ተቀበለ። ለእግዚአብሔርም ምስጋና ይሁን እኛንም በእግዚአብሔር ምስጋና ይሁን በረከቱም በአገራችን በኢትዮጵያ በህዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለቶማስ ቢጸ ዘካርያስ መምህር ኤጲስቆጶስ ደማስቆ ሀገር እንዘ ተስፋ ሰማይ ሬ በአይነ ምስጢር ከመያህድ ግጎ ስኑ አፍቅሮተ ኢየሱስ ክርስቶስ ፍቁር በመጥባይት ስሁል ወበኩሉ ጻየር። በዚህችም ቀን የታላቅ አባት የዘካርያስ መታሰቢያው ነው። ዳግመኛም የዚህን ዓለም ሥራ የተወና ለአባ ዮሐኒ ደቀ መዝሙር የሆነ የቅዱስ አባ አብዶ መታሰቢያው ነው። የሰማይታትም ጉባኤ ሆነ የእስክንድርያ አገር ሊቀጳጳሳት ቅዱስ ጴጥሮስም መታሰቢያው ነው። ለእግዚአብሔርም ምስጋና ይሁን የእሊህም ቅዱሳንም በረከታቸው በአገራችን በኢትዮጵያ

አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር አምስት በዚህች ቀን ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በእንጨት መስቀል ላይ ተሰቅሎ ሳለ ጎኑን የወጋ ቅዱስ ለንጊኖስ ራሱ የታየችበት ነው። በዚህችም ቀን የሰማያት ጢሞቴዎስ መታሰቢያ፣ የሰራዊት አለቃ ቴዎድሮስም ከሀገረ ሰጥ ወደ ሀገረ አስዩጥ ሥጋ የፈለሰበት